ድግምት ተሰርቶብህ ከሆነ ወይ ጅን አንተ ማጥቃት ሲፈልግ አይንናስ መሰል መሰል በሽታዎች ወደ ሰውነታችን ለመግባት አራት አጋጣሚዎችን በተለይ እነዚህ አራት አጋጣሚዎችን ይጠቀማል። እነዚህ እነማን ናቸው? እንዴት መጠበቅ እንችላለን? አላህ ይጠብቀን። ተከታተል። ቢስሚላ አልሐምዱሊላ ወሰላቱ ወሰላሙ ዓላ ረሱልላህ ወባዕዱ። ድግምት በስልምና እጅግ አስጸያፊ ከባድ ወንጀል ነው። እሱ ሌላ ጊዜ እንመለሳለን። የዛሬ ርዕሳችን አንድ ሰው ድግምት ቢሰራበት ወይ ጅን እሱን ለማጥቃት ቢፈልግ ዝም ብሎ ሰውነቱ አይገባም፣ ሁኔታዎችን ይጠብቃል። ሰውነታችን በአላህ ፍቃድ ጥቡቅ ነው። በኋላ እመጣለሁ እንዴት መጠበቅ እንዳለብን ራሳችን የፈለገ ድግምት ቢሰራ አንድ ሺ ለምን አይሰራም ድግምት። አንድ ሺ ድግምት ቢሰራብህ ዝም ብሎ ሰውነትን አይገባም፣ ስለተሰራ ብቻ ማለት ነው። ጊዜዎችን ይጠብቃል። በል እንዳንዳን መግባት ጅኑ መግባት ብረሰናች ያቅተውና ይመለሳል። በቃ ለፍቶ ለፍቶ ለፍቶ የሰራችሁና አይተውታል። እና የመጀመሪያው ነጥብ ምንድን ነው? አንድ ሰው ወንጀል ላይ በሚሆንበት ሰዓት፣ ወንጀል ላይ ሆኖ በተጨማለቀበት ሰዓት፣ ለምሳሌ ዝሙት የሚሰራበት ሰዓት ድግም ተሰርቶበት ከሆነ በቃ ሰውነቱ ክፍት ነው። ጅኑ መግባት ይችላል። አንተ እዛ ወንጀል ትጨማለቃለህ፣ ጅን ሰውነት ውስጥ ይገባል። ድግምቱን ይዞ ማለት ነው። ወይ ደግሞ አንተን ለማጥቃት የፈለገ ጅን ካለ በቃ ወደ ሰውነትህ ይገባል ማለት ነው። እና ወንጀል ላይ በሚጨማለቅበት ሰዓት፣ አንድ ሰው ወንጀል ላይ በሆነበት ሰዓት ላይ ማለት ነው። አንደኛው ነጥብ ይሄ ነው። ሁለተኛ፣ በጣም በተናደደበት ሰዓት፣ አንድ ሰው በጣም በተናደደበት ሰዓት ላይ ወደ ሰውነቱ ጅን መግባት ይችላል። እንዳልኳችሁ ድግም ተሰርቶበት ከሆነ ወይ ጅን እሱን ለማጥቃት ከፈለገ በቃ ይሄ በጣም ንዴት ራሱ መቋጠር በማይችልበት ሰዓት፣ በዛ ሰዓት ሰውነታችን ክፍት ይሆናል ማለት ነው። ወደኛ ሰውነት መግባት ይችላል። ሶስተኛ፣ በጣም በሚፈራበት ሰዓት፣ በተለይ ሴቶች ላይ ይበዛል። ለብቻቸው ሲሆኑ ምናምን በጣም ፍራቻ ይሰማቸዋል። በጣም አንድ ሰው ፈራ ሰዓት ላይ ድግምት ምናምን ሰርቶበት ከሆነ በዛ አጋጣሚ፣ በፍራቻ ሰዓት ሰውነታችን ላይ ሊገባ ይችላል ጅኑ ድግምቱን ይዞ ማለት ነው ወይ ደግሞ አራተኛው በጣም ሀሳብ፣ ጭንቀት ላይ በተጨነቅበት ሰዓት በጣም በሚያስበት በትካዜ ሰዓት ላይ በነዚህ ሰዓት ሁኔታዎች ላይ በአራት ሁኔታዎች ላይ ድግም ከኛ ጋር ሊቀላቀል ይችላል። ድግም ተሰብቶብን ከሆነ ድግምቱን ይዞ ወደ ሱነታችን ሊገባ ይችላል ወይ ደግሞ ሊያጠቃን ይችላል ማለት ነው። እነዚህ አራቱን ሁኔታዎች ላይ በጣም ሌሎችም አጋጣሚ ሁኔታዎች አሉ ግን እነዚህ አራቱ በጣም ዋና የሚባሉ ነጥቦች ናቸው። በሩቃ ዘርፍ የሚሰሩ ዑለማዎች ይህን ያስቀምጣሉ ማለት ነው። ለዛ ነው ስምና አንድ ሰው በስምና ነቢ ዓለይሂ ሰላተ ወሰላም እንዳስረዱን አንድ ሰው ሲናደድ ለምሳሌ አዑዙ ቢላሂ ሚነ ሸጣን ረጂም ማለት አለበት፣ ውዱ ማድረግ አለበት፣ ቁሞ ከሆነ መቀመጥ አለበት፣ ቁጭ ብሎ ከሆነ መቆም አለበት፣ ወይ ካልሆነ ሙሉ ሰውነቱን መታጠብ አለበት። በዚህ በዚህ ሁኔታ ይህ ከንዴት መውጣት እንዳለበት ያስተምራል። ወከዛሊክ እንደዛ አንድ ሰው በጣም ፍራቻ ሲሰማው ዱዓኡል ኸውፍ የሚባል አለ፣ የፍራቻ ዱዓ አለ። በዚህ አጋጣሚ ሒስኑል ሙስሊም የሚባል ኪታብ በአማርኛ በኦሮምኛ በእንግሊዝኛ በተለያዩ ቋንቋ ትርጉሙ መጥቷል አለ ፕሬስቶር ላይ ገብታችሁ ዳውሎ አድርጉና ተጠቀሙበት። ወከዛሌቅ አንድ ሰው በጣም በሚተክ ሰዓት ትካዜ ጭንቀትን ለማስወገድ የምንጠቀመው ድዋ አለ። ስምናችን ሁትመዋለን ሁሉ ነገር አስተምሮናል ማለት ነው እና የአንዷን እንጠቀማለን። ታዲያ አንድ ሰው እንዴት ነው ራሱን መሀፈዛ ማድረግ የሚችለው? እንዴት ነው መጠበቅ የሚችለው? አንድ ድግምት አይደለም አንድ ሺ ድግምት ቢሰራብህ፣ አንድ ጅና አይደለም አንድ ሺ ጅና አንተን ማጥቃት ቢፈልግ ራስህ እንዴት መጠበቅ ትችላለህ? ዋናውና ዋናው ነጥብ በአላህ ትእዛዞች ላይ መቆም በተለይ ማለት ነው። ወንድ ከሆነ አምስት ሰላቶችን በጀማዓ መስጊድ መስጊድ በመመላለስ ማለት ነው። ቁርአን መቅራት፣ የጠዋትና የማታ ዝክር እንደዚያው ማለት ነው። የመኝታ ይሄ ስተኛ አንድ ሰው የሚተኛ አዳመን ነው ማለት ነው። ያን ማሟላት ከተለያየ አይነት በሽታዎች ከድግምት ከመሰል ከጂን ራሱን ከአይነ ናስ እንዲጠብቅ ያደርገዋል። የጠዋትና የማታ ዝክር ውዱ በውዱ መተኛት፣ በውዱ መንቀሳቀስ ለሴትም ለወንድም ማለት ነው። ሴቶች በወር አበባ ሰዓት ላይ የጠዋትና የማታ ዝክር ማድረግ ይችላሉ። እንደሚታወቀው ብለው በልንደው በዛን ሰዓት በደንብ ማብዛት ነው ያለባቸው። የጠዋትና የማታ ዝክር ማለት ነው። የመኝታ ዝክር የአዳም ነው ማለት ነው። እና አንድ ሰው ውዱ የሚጠብቅ ከሆነ በውዱ የሚንቀሳቀስ ከሆነ የጠዋትና የማታ ዝክር የሚያደርግ ከሆነ ቁርአን የሚቀራ ከሆነ ሰላትን ለመክቱባት ግዴታ የሆኑ ሰላቶችን በጀማ ወንድ ከሆነ የሚሰግድ ከሆነ ሴት ከሆነች ቤቷ በቃ በዚህ አይነት ሁኔታ ከሆነ የፈለገ ጅን የፈለገ ድግምት ቢሰራበት አይጎዳውም። አንድ ቂሳ ነግራችኋለሁ መጨረሻ ላይ ስብሐነላህ ገራሚ የሆነ ቂሳ፣ አንድ ጀግና ሴት በእሷ ላይ የድግምት ሊሰራባት ተሞክሮ ነበር። እሱን ቂሳ እነግራችኋለሁ እና እንዳልኳችሁ በዚህ ሁኔታ ራሳችንን መጠበቅ እንችላለን። ለዚን ረሱሉላ ሰለላሁ ዐለይሂ ወሰለም ይላሉ አንድ ሰው በቀን ውስጥ

ከዛ እሱ እሷ ስትጠየቅ የእሱ ሁኔታ ታጠናለች። ዲኑ ላይ ጥሩ አይደለም ዲኑ ላይ ነበር አቋም ጥሩ ስላልነበር አልፈልግም ብላ መለሰችው። ከዛ ይናደዳል። እኔን የመሰልኩ ሀብታም የተከበረ እንዴት ነው እምቢ የምትለኝ? እሳል አላት። አካባቢ ወዳለ አንድ ድግምተኛ ተንኮለኛ ሼጣን ሰው ወደዛ ሰው ይሄዳል። ይችን ሴት አዋርደህ ወደ እኔ እንድትመጣ አድርግልኝ እንድትወደኝ አድርግ ብሎ ይጠይቋል። አብሽር ችግር የለውም፣ አንድ ቀን ጠብቀኝ፣ ነገ ተመልሰን ይለዋል። ከዛ ይሄ መተቱን እንትን ያደርጋል፣ ወደ እሷ ጅኒ ይልክባታል፣ ድግምት ሊሰራባት። ከዛ ወደ ነገ ሲመጣ እኔ አልቻልኩም ይለዋል። እችን ሴትዬ አልቻልኩም፣ እና ድግምት ማድረግ አልቻልኩም። ከኔ በላይ ከፍ ያለው የኔን ያስተማረኛለ፣ ወደ እሱ ሂድ ይለዋል። ወደዛ ከሄደ በኋላ ችግር የለውም፣ ብር ግን ጨመር አድርገ ሰጠኛለህ፣ ነገ ተመለስ ይለዋል። አብሽር ይለዋል፣ ይሄዳል። ይሄም ጅኒ ይልካል ይሞክራል መተቱን ማለት ነው። እንትን ያደርጋል ነገር ግን ሴትዮ ምንም ጅንድ ያጠቃት አልቻለም። ይሄም ይገረማል። ነገ ሲመለስ ሰውዬ ሲሄድ እኔ አልቻልኩ፣ ይቅርታ አድርግልኝ፣ ዋና ሸረኛችን አለ ይላሉ፣ አስተማሪያቸው ማለት ነው። ሁሉ አስተማሪ ወደ እሱ ሂድ ይባላል። ወደ ሰውዬው ይሄዳል። አብሽር፣ ግን በጣም ብዙ ብር ያስከፍልሃል። ነገ ተመለሳ ነው። ሲመለስ የለም፣ አልቻልኩ ማለት አልቻልኩ ማለት ሀታ ከጅኖች መካከል ማለት ነው። ይሄ ማሪ የሚባለውን ጅን ሁሉ ልክ ያለዋል አሁን ጂኖች ይለያያሉ፣ አቅማቸው፣ ደረጃቸው፣ ጥሜታቸው፣ ያላቸው ጉልበት፣ ምናምን፣ ተንኮል ይለያያሉ። ልክ እንደ ሰው ልጅ ማለት ነው እና አሉ የሚባለው ዕፍሪት እነ ማሪድ አሁን ሁ ለኛ የሚባሉት እንደ ዕፍሪት አለ ማሪድ አለ። እነዚህ ሁሉ ልክ ያለ ወደ ሴትየው ነገር ግን ሊያጠቋት አልቻሉም። ምንድነው ሲባል ይቺ ሴት እኮ በየቀኑ ሱረቱልበቀራ ትቀራለች። ሱረቱልበቀራ በየቀኑ ታነባለች። ለዛ ጅን ሊነካት አልቻልም። ለዛ ረሱሉላ ص ه ሰለም ና ቅረቁ ሱረቱ በቀራን አንብቡት አሉ ረሱሉላ። ሱረቱ በቀራ አንደኛ ለቤት በረካ ነው። ይሄ ደግሞ ሳይሉ ድግምተኞች ደግሞ አይችሉአትም አሉ ረሱሉላ። አንድ ሰው ሱረቱ በቀራ የሚቀራ ከሆነ ምንም ድግምት ቢሰራበት አሁን አይሰራብህም፣ አይደለም አንድ ሚሊዮን ጅን ቢሰራብ ድግምት ቢሰራብህ በአላህ ፈቃድ ትጠበቃለህ ማለት ነው እና ይህን መሰል ወገኖቼ ወዳጆቼ